ምሳሌ ማለት የምትባለው ጨካኝ እናትየ የባሏ ልጅ መረዘቻት። ትተርፍ ይሆን? አሰላሙ አሌይኩም ራህመቱላህ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ማድረግ አበረታቱኝ እያልኩኝ እንግዲህ ቀጣይ ፕሮግራም የሆነ ምሳሌ ክፍል ስድስት ንጀላችሁ መጥቻለሁኝ። ከአሁን በኋላ ጠልጠል ጠል ያደረግላችኋለሁ ማለት ነው። አበረታቸሁኝ። አስተያየት ካላችሁ አስተያየታችሁን እቀበላለሁ። አባይቦቼ አብራችሁኝ ቆዩ። እንግዲህ ማለት የምትባለው ጨካኟ ሴትዮ ማለት ነው። ለንብረት ብላል ልጁን እንዳያሳክም አባቷን መኪናውንና ና ቤቱን እንዳይሸጥ አድርገዋለች ማለት ነው። ከዛም አሳልፎ ደግሞ በቃ እሱ ያን ሽጦ ካካፈላት ሌላ እንደምታገባ ትታው እንደምትል እየተናገረች ነው ያለችው። ልጅቱ ግን ትዳና ትዳን አይታወቅም። ትድን ይሁን እና እንግዲህ ሐኪም ቤት ገብታ በምግብ እንደተመረዘች ነግሮታ ዶክተሩ። ነገር ግን በምግብ አይደለም። ሚስቱ እንግዲህ እሱ ይወዳታል፣ ግን ልጁን አልወደደችለትም እና ልጁን ለመግደል ልጁን ከዚች በቃ እንድትገላገል ትፈልጋለች። እንዴት ያሳያችሁት! እኔ በጣም ነው በቃ ልጅቱ ተሰቃየች። ስታያትን በጣም ነው የምትጠላት፣ ምክንያቱም እናቷ በሞት ያጣችው ምሳሌት በዚች በመናጢ ሴትዮ እየተሰቃየች ነው ያለችው። ጉድ ነው። የእንጀራ ልጇን የምትመርዘው እናት እንግዲህ ለሀብት ብላ ልጅቱ እንድትሞት የፈለገችው እናት እናትዬ ማለት ነው። የባሏን ልጅ መድኃኒት እንደምትር ታውቃለችና መድኃኒቱን መርዝ ቀይራ ሰጥታው እንግዲህ ወደ ትምህርት ቤት ከመሄዷ በፊት መድኃኒቷን እንድትጠቀምና ከዛ ምግብ በልታ እንደሚወስዳት ነግሯት ነበር። ነገር ግን እንዳላሰበው ገጠመው። ድንገት አይኗ ስልምልም፣ ትንፋሷ አጥር አለ። እንግዲህ ምሳሌት በጣም ነው የምታሳዝነው። በእናት ፍቅር የተጎዳችው እናትያ ፊት የኮሰኮሳት እንግዲህ ምሳሌት በቃ አሁን ብዬ ልንገራችሁ። አባቷ ለሷ ብሎ ብስቅልቁሉ እየወጣው አባቷ ድንገት ልቧ አንስታ በህመም ተጠቃችበት። እንግዲህ መርዙ በጣም ስለጎዳት ቶሎ ወደ ሐኪም ቤት ወሰዳት። ከወሰዳት በኋላ እንግዲህ በምግብ እንደተመረዘች ነገረው ዶክተሩ። ነገር ግን ምግብ ሳይሆን መድኃኒቷን መርዙን ቀይራባት እንደሆነ መናጤዋ እናትያ ይታወቃል ማለት ነው። ስለዚህ ሰራተኛቱ ደግሞ ስለዚ ነገር በደንብ አጤና ታውቃለች። ለዛም እሷን ለማስወገድ ወይንም ከዚህ ቤት እንድትጠፋ በጣም ይፈልጋሉ። ነገር ግን እሱ ደግሞ ከቤት እንድትወጣ አይፈልግም። ሰራተኛይቱ ልጁን ብትሆን ትወዳታለች ጭራሽ አሁንማ እናቴ ብትሆን ብላ ጠየቀቻት። ይገርማል። ልጅሱ ግን በጣም ብሩህ አይምሮ ነው ያላት። አሁን የተሻለ ትመስላለች፣ ነገር ግን በጣም በመድኃኒት ነው አሁን ያለችው። ግን ወደፊት ሕክምና መደረግ እንዳለበት ዶክተር ነግሮታል። ለዛም ነው መድኃኒት ነጋ በነጋ የምትውጠው። ግን ች እናትየዋ በጣም መናጤ የሆነች እናትየዋ ክፋቷ ምን ያህል እንደሆነ አላውቅም። ያልወለደ ሰው አያውቀውም አለ አባቷ። እውነቱን ነው። ከዛም በኋላ ቤቱንና ቤቱን ወይም መኪናውን እሸጣለሁ ወይ ለልጅ ማሳከሚያ ብሎ ሲነግራት፣ አይ አይሸጥም ማለች። ምክንያቱም ንብረቱን መካፈል ነው የምትፈልገው ማለት ነው። ልጁ ብትሞት ለእሷና ለሱ እንዲደርሳቸው እንደሚደርሳቸው ታስባለች። ምክንያቱም አልወለደያትም ስላልወለደያት ምንም አልመሰላትም። ብትሞት ምሸገራት የክፋት ጥግ ማለት ነው። ከዚህ ምን ተማራችሁ? እኔ እንጃ። እኔ በጣም ነው ያዘንኩት እንግዲህ እሱ በሚስቱ ሞት በጣም ተበሰቃይቷል። ምንም ቢያገባ እኳ ለልጄ ልጅን ታሳድግልኛለች እንደናቷ ሆና ብሎ ቢያገባትም እኳ እንደዛ አልሆነችለትም። ልጁን ጭራሽ ለመግደል ና ንብረቱን ለማውረስ ስለመካፈል ብቻ ነው የምፈልገው። በጣም ይገርማል። አይ እናትያ፣ እናትያ ሁሉ እንደዚህ ይሆን? እኔ በጣም ነው ይገርም ማለት ነው። እና ከዛም በኋላ እንግዲህ ሰራተኛይቱ ሁሉን ነገር ነገረችው። ሲመካከሩ ከጓደኛዋ ጋር እንደነበረ እና በቃ ልጅህን ገለው ምሳሌትን ገለው ከዛም በኋላ ንብረትን እንደሚካፈሉ መኪናውን እንዲሸጥ የማላደረገችው በቃ ነገጧት ለመካፈል እንደሆነ ነገረችው ማለት ነው። ያንን ሲያውቅ በጣም ተናደዳላችኋለሁኝ ከዛም በኋላ ንብረቱን እንደማያካፍላት ሲነግራት የፍችና የክስ ወረቀት ይዛበት መጣች ነገር ግን እሱ በጣም ነቄ ነው ለልጁ ብሎ ያጎነበሰው አባት ግን የልቡን ጥንካሬ አሳይቷታል ማለት ነው እንግዲህ ሰራተኛ ሰራተኛይቱን ሳያገባት አይቀርም ብዬ አስባለሁ እና ንብረቱ ሁሉ ነገር ሊሸጥ እንደወሰነ ሲነግራት ፌን ትለቃለች። አያችሁ የሰው ጥቅም ፈላጊ፣ የሱን ልጅ እንደዛ እያደረገች የሱን ልጅ ጠልታ እናትሽ አይደለሁም እንደዛ እያለ እያሸማቀቀቻት፣ ምን አለ እንደ እናቷ ብትሞት እያለች እያሸማቀቀቻት፣ እንዴት ንብረት ያባቷ ንብረት ለመካፈል ትሞክራለች? አረ ድፍረት ከየት ነው ግን የመጣላት ማለት ነው። እኔ በጣም ነው ያሳዘነኝ አባቷ እንግዲህ ዋናው ነገር አሁን ያወቅ ይመስለኛል፣ የነቃ ይመስለኛል። እና ሰራተኛ የቱም ቆንጅዬ ናት። ስለዚህ ብታገባትና እና ለልጅህም እናትም ጓደኛም ሆነ እንደምታሳድጋት ተስፋ እናደርጋለን እና እላችኋለሁኝ። ከዚህ መማር ያለብን ነጥብ አለ ማለት ነው። ሰዎች አንዳንድ ጊዜ የሚቀርቡን ለጥቅም ብለው እንደሆነ። ይሄ ሰውዬ ሚስኪን ነው ተጎርቷል። ልጁን ለማሳደግ የማይጥረው ነገር የለም። በዚህ ልክ ደግሞ ከጎኑ ያሉ ሰዎች ምን ያህል እሷ ሌላ ፍቅረኛ አላት። ወደ ሌላ መሄድ ትፈልጋለች። ነገር ግን ንብረቱን እንዲያካፍላት ትፈልጋለች ማለት ነው። ለዛም ነው እንደዚህ የምታሰቃየው ማለት ነው። እንደዚህ ለልጁ ብሎ የሚለፋውን የሚደክመውን ያክል እሷ ደግሞ ልጁን እንደምጠላበት እንድትሞትላት ምጥረው ነገር ሰራተኛቱን ለመበቀል ፈልገው እሱ ግን አላምናት ብሎ ብዙ እንትን ሲላት እንደነበር ምክንያቱም ሚስቱን አቸቸኛይቶ ማለት ነው። እች ግን ሰራተኛ ናት ብሎ ስለሚያስብ ሊረዳት አልፈለገው ነበር። አሁን ግን የገባው የገባው ይመስለኛል። ምሳሌ አባት ማለት ነው እና ምሳሌ እንግዲህ መሞት የለባትም። ቤቱን መኪናውን ተሽጦ መታከም አለባት ታክማ መዳን አለባት ብዬ ስለማስብ እኛም ፍላጎታችን በቃ መሸጥ አለበት ነው የምንለው ማለት ነው። ምክንያቱም እች ዋጋ የከፈለላት ልጁን ማጣት የለበትም ለማን ብሎ ማለት ነው፣ ለእሷ ብሎ እንደዚህ እየተበሳቀ እየኖረ እያለ ለእንደዚህ ለጥቅም ብሎ የቀረቡ ሰዎች ደግሞ እንዲጎዱት መፍቀድ የለበትም ማለት ነው። ጉድ ማለት የምትባለው ጨካኝናት ያ የባሏ ልጅ መረዘቻት ትተርፍ ይሆን? አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻና ቤተሰብ ላይክ፣ ሼር፣ ሰብስክራይብ ማድረግ አበረታቱኝ እያልኩኝ እንግዲህ ቀጣይ ፕሮግራም የሆነ ምሳሌ ክፍል ስድስትን ይዤላችሁ መጥቻለሁኝ ከአሁን በኋላ ጠል ጠል ያደረግላችኋለሁ ማለት ነው። አበረታችሁኝ አስተያየት ካላችሁም አስተያየታችሁን እቀበላለሁ። አባይ ቦቼ አብራችሁኝ ቆዩ። እንግዲህ ማለት የምትባለው ጨካኟ ሴትዮ ማለት ነው። ለንብረት ብላት ልጁን እንዳያሳክም አባቷን መኪናውን ና ቤቱን እንዳይሸጥ አድርገዋለች ማለት ነው። ከዛም አሳልፎ ደግሞ በቃ እሱ ያን ሽጦ ካካፈላት ሌላ እንደምታገባ ትተው እንደምትል እየተናገረች ነው ያለችው። ልጅቱ ግን ትዳና ትዳን አይታወቅም ትድን ይሁን እና እንግዲህ ሐኪም ቤት ገብታ በምግብ እንደተመረዘች ንግሮሳ ዶክተሩ። ነገር ግን በምግብ አይደለም። ሚስቱ እንግዲህ እሱ ይወዳታል፣ ግን ልጁን አልወደደችለትም። እና ልጁን ለመግደል ልጁን ከዚች በቃ እንድትገላገል ትፈልጋለች። እንዴት ያሳያችሁት? እኔ በጣም ነው ያሳዘነች በቃ